ቀኝ እጆቻችን ከፍ አሩ። አንድ ደቂቃ እንጸልይ። ጌታ የተባረከ እ እስ ቆምን። አንድ ጸሎት እንጸልይ። አንድ የአዮት ራይ አለና በአዮት ራይ እንጸልይ። በዚህ ከተማ ላይ የሚመጣ አደጋ ወይም ጥፋት አለና በዚህ ነገር ላይ በጣም እጸልይ ያለብን ሁለት ደቂቃም ቢሆን በየሰው ቤት ውስጥ የሚመጣ ለቅሶ በየሰው ቤት ውስጥ የሚመጣ ድንገተኛ የሚመስል አደጋ ነውና እስ አንድ ደቂቃ እጃችንን አንስተን እግዚአብሔር ሆይ ምረትን በዚህ ከተማ ላይ እንጠራለን። በዚህ ከተማ ላይ፣ አዲስ አበባ የተባለ ከተማ ላይ ስለ ቤቴ ምረት እንጠራለሁ፣ ስለ ግሌ ምረት እንጠራለሁ። እግዚአብሔር ምረት ትነሳ በሉስ እስ አንድ ደቂቃ እዚህ ምድር ላይ ሊሆን ያለው ነገር ይለፍ። ሁሉ ሰው አንድ ደቂቃ ከኔ ጋር ይጸልይ። ይለፍ ይለፍ። በቃ እጅህን መልስ አለው እግዚአብሔር። ያንን መልአክ ያንን መልአክ ገዳዩ መልአክ፣ ሞት ይዞ የወጣው መልአክ፣ በቃ እጅህን መልስ አለው። በቃ እጅህን መልስ፣ በቃ እጅህን መልስ አለው እግዚአብሔር። እንከለክላለን በዚህ ከተማ ላይ፣ በዚህ ከተማ ላይ፣ በዚህ ከተማ ላይ በዚህ ከተማ ላይ እግዚአብሔር ሆይ፣ በዚህ ከተማ ላይ የሞትን መልአክ እናወጣለን። ከዚህ ከተማ ላይ ከከተማው ላይ ትንሽ ትልቅ አዋቂ የለም። በዚህ ከተማ ላይ ይህንን ለቅሶ ዋይታ ሊያደረግ የወጣ መንፈስ ሮቦ ሶቶቦ ሼፕራ ዳጋባስ ቬነሃባሃዶላስ ቬኔሜንቶሮዶሎቦስ ቬኔባባባባስ ኢየሱስ ጌታ ነው። ቀኝ እጃችሁን ከፍ አርጉ። እግዚአብሔር ቃል መጽሐፈ ዜና ላይ እንዲህ አለ፣ ሕዝቤ አለ ቢመለስ ሰውነቱን አዋርዶ ቢጸልይ ፊቴን ቢፈልግ ኃጢአቱን ቢናዘዝ ባይዘቤ። አሁን ምላችሁ ነገር ሪል ያዩትን ስለሆነ ነው፣ እና እግዚአብሔር የምረት አምላክ ነው። ምንድን ነው ነቢይ መስል ዋስትና ካልከኝ የእግዚአብሔር ምረት ነው። ስለዚህ አንድ ደቂቃ ከዚህ ከተማ አዲስ አበባ ከተባለ ሕንጻዎችን እየደረመሰ ከተማዋ ላይ አደጋ ለመጣል የሚንቀሳቀስ የጠላት እጅ ይመታ። እሺ፣ ከሱ በፊት ግን አንድ ደቂቃ እንዲህ ብለን እንጸልይ። ምረት በዚህ ከተማ ላይ ይምጣ። ምረት በዚህ ከተማ ላይ በአራቱ ማዕዘን ከተማችን ላይ ምረት ይምጣ። በአዲስ አበባ ላይ ምረት ይምጣ። በአየሩ ላይ ምረት ይምጣ። እግዚአብሔር በህፃናት ላይ ምረት፣ በእናቶች በአባቶች ላይ ምረት፣ በመሪዎች ላይ ምረት፣ በከተማው ላይ ምረት ምረት ምረት ምረት ምረት ምረት ምረት ምረት ምረት ሄላባባባስ ላ ባላባስ ላ ባባስ ኒያማስ አንድ ደቂቃ ተንበርክከን ብንጸልይ ደስ ይለኛል። ጌታ ጌታ ጌታ ጌታ ምሕረትን ፈልገናል ለሕይወታችን ምሕረትን ፈልገናል ፈልገናል።

ምረት ከህይወት ይሻለናል። ምረት ከህይወት ይሻለናል። ምረት ከህይወት ይሻለናል። ምረት ከህይወት ይሻለናል። ምረት ለሰሜን ምረት ለደቡብ ምረት ለምስራቅ ምረት ለምዕራብ ምረት ለአራቱ ማዕዘን ምረት በደም በዋጀ ህዝብ ላይ ምረት እግዚአብሔር ሆይ ለኢትዮጵያ ምረት ለዚህ ከተማ በእውነት ምረት እግዚአብሔር ሆይ ስለ ግል ህይወታችን ምረት እግዚአብሔር አምላክ ስላጠፋ ነው ነገር ምረት እግዚአብሔር ስለበደልነው ነው በደል ምረት ስላረክነው ነገር ምረት እግዚአብሔር አባቴና አምላክ ሆይ ለምድራችን ምረት ለቤተ ክርስቲያን ምረት ለአገልጋዮች ምረት ለዚህ ከተማ ምረት ምረት ምረት ምረት ምረት ጌታ ሆይ ምድርና ሞላዋ ያንተ ናት። ምረት ጌታ ሆይ አባ ምረት መንፈስ ቅዱስ ምረት ኢየሱኢየሱኢየሱኢየሱስ፣ ኢየሱስ ኢየሱስ ኢየሱስ ኢየሱስ የዳዊት ልጅ ሆይ ማረን። ሕዝቤ በስሜ የተጠራው ሕዝቤ ሰውነቱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ በሰማይ ሆኜ እሰማለሁ፣ እግዚአብሔር ምረቴን አወርዳለሁ ወዳለ። ምረት በዚህ ከተማ ምረት፣ ለኢትዮጵያ ምረት፣ ለቤታችን ምረት፣ ለትዳራችን ምረት እግዚአብሔር ለግል ነገራችን ምረት፣ ለቤተ ክርስቲያን ለአገልጋዮች ምረት እግዚአብሔር አባቴ ምረት፣ ምረት፣ ለምድራችን ምረት፣ ለግል ነገራችን ምረት በሉ ሲ አንድ ደቂቃ ምረት፣ ምረት፣ ምረት፣ ምረት ዤላ ሃባባባስ ዮናስ እንዲህ አለ፣ አንተ መሐሪ እንደሆንክ አውቃለሁ አለ፣ አንተ ይቅር ባይ እንደሆንክ አውቃለሁ አለ። ነነዌ በሶስት ቀን ውስጥ ገለበጣለች፣ ትጠፋለች ስል አንተ መሐሪ እንደሆንክ አውቃለሁ አለ። ዛሬ እንጸልያለን። በዚህ ከተማ ላይ የእግዚአብሔር ምሕረት ይምጣ። በቤታችን ላይ የእግዚአብሔር ምሕረቱ ይምጣ። በቤተሰባችን ላይ የእግዚአብሔር ምሕረቱ ይምጣ። የጥፋት ብትር ይመለስ፣ እግዚአብሔር ሆይ የቁጣ ብትር ትመለስ። እግዚአብሔር በዚህ የተሰበሰበ ሕዝብ መሃል ለሰሜን፣ ለደቡብ፣ ለምስራቅ፣ ለምዕራብ፣ ለአራቱ ማዕዘን የዚችን አዲስ አበባን አራቱን ማዕዘን ይዘን በአንተ ፊት እንጸልያለን። ምረት ይምጣ፣ ምረት ይምጣ። በዚህ ጉባኤ ላይ ምረት ይምጣ። ሰማይ በዚህ ጉባኤ ላይ ይከፈት። የትኛውም የጥል ግርግዳ ይፍረስ። የድፍረት ኃጢአትን ይቅርበል። በማወቅ ያደረግነውን ይቅርበር። በዚህ ከተማ ላይ የሚመጣውን ቁጣ ይቅርበል እግዚአብሔር በትውልዱ ላይ የሚመጣውን ይቅርበል በጌታ በኢየሱስ ስም፣ ምሕረት በዚህ ከተማ ላይ ይምጣ። ቆመን እንጸልያለን። ቀኝ እጆቻችሁ ከፍ አርጉ። ቀኝ እጃችሁን ከፍ አርጉ። አንድ ነገር ልንገራችሁ። ዳዊትን ሰይጣን አሳሳተውና የእስራኤልን ሕዝብ አስቆጠረ። ከዛ የእግዚአብሔር ቁጣ ተነሳ። እግዚአብሔር አንድ መልአክ ሕዝቡን ወይም እስራኤልን የሚያጠፋውን ሰደደ ይላል። ከዛ መጨረሻ ላይ ዳዊት በእግዚአብሔር ፊት ሲወርቅ፣ ንስሐ ሲገባ እግዚአብሔር አንድ ትእዛዝ ለመልአኩ አዘዘ፣ በቃ እጅህን መልስ። ቀኝ እጃችሁ ከፍ አርጉ። ከመንገዳችሁ ላይ ከጎዳናችሁ ላይ ከቤታችሁ ላይ የጥፋትን መልእክተኛ፣ በቃ እጅህን መልስ እያላችሁ ጸልያው በቃ በቃ በቃ እጅህን መልስ። የክፋት እጅ፣ የጨለማ እጅ፣ የእስራኤል አምላክ፣ የሞት መንፈስ በቃ የጭገፋ መንፈስ በቃ እጅህን መልስ፣ በቃ እጅህን መልስ፣ በቃ እጅህን መልስ፣ በቃ እጅህን መልስ። ቃል አውጣ አሁን በጌታ በኢየሱስ በደጃችን ላይ የሚያደባ የጥፋትን ሴፍ በቃ እጅን መልስ መልስ። ሬቬነ ሐዛና አቦራ ብራሳታራቦሽ ቬሜቤጌሳባባባሽ ቬናማአቦራሽ ወ ማታሳሌአቬኒባስ ኢየሱስ ጌታን እጃችሁ ስጡኝ። ወደ እስራኤላብያን ቤት እንዳይገባ እግዚአብሔር በጉበናቸው ላይ የደም ምልክት አስቀመጠ ይላል የሞትን መልአክ ወደ እስራኤል ቤት አልገባም ተብሎ እንደተጻፈ ወደ ቤት መቅሰፍት የያዘ ሀዘን የያዘ መርዶ ምርዶ የያዘ ሽንፈ ዜና የያዘ የጭንገፋ ወር የያዘ በኢየሱስም በእውነት ጸልያለው አይገባም ወደ አንቺ ቤት ወደ እኔ ቤት ሀዘን የያዘ መልአክ አይገባም መርዶ የያዘ መልአክ አይገባም እስያንድ ሶጮ አይገባም በሉስ ኬትኛ ማቅጣጫ የትኛው ማቅጣጫ፣ በስማችን በእኛ አድራሻ የሚላክ ድንገተኛ ሞት፣ ድንገተኛ ጭንገፋ፣ ድንገተኛ አዋጅ በጌታ በኢየሱስም ዛሬ ተመጣ፣ ተንቀሳቀሱስ፣ እየተንቀሳቀሳችሁ በኢየሱስም ወደ ቤቴ መቅሰፍት አይገባም፣ በሽታ አይገባም፣ ድንገተኛ ጭንገፋ አይገባም። በኢየሱስም ከለከልኩ በይ፣ ከለከልኩ፣ ከለከልኩ። ኢየሱስ ጌታ ከፍ አድርጉ።

አንድ ነገር ልንገራችሁ፣ ድንገተኛ አክሲደንቶች ታውቃላችሁ፣ ድንገተኛ የህንፃ መደርመሰዎች፣ ድንገተኛ የሆኑ ነገሮች በኛ ደጅ ላይ በኢየሱስም አያልፍም። እስ አጠገባችሁ ያለውን ሰው የኔ ነገር አይገኝም በሉት፣ የኔ ነገር አይገኝም በሉት፣ የኔ ነገር አይገኝም በሉት አባቴ አመሰግነሃ ይለፍ ስላልክ ስላለፈ አመሰግነ፣ የእኛ የኛ ነገር ስላመለጠ አመሰግነ። አሜን። የኔ ነገር ስላመለጠ አመሰግነ፣ የቅዱሳን ነገር ስላመለጠ አመሰግነ፣ የጨለማ አዋጅ ስለተገለበጠ አመሰግነ። አሜን። በዚህ ቤት ውስጥ አሁን ክብርህ ይገለጥ፣ አጋንንቶች ይመቱ፣ የጨለማ ስራ ይፍረስ፣ የሟርተኞች ሟርት ይፍረስ። በእኔና እናንተ ላይ የተነገረ ሟርት ይፍረስ። እንደ እግዚአብሔር መልእክተኛ ጸልያለሁ፣ ያለው አዋጅ ይገልበጥ። በኢየሱስ ስም አሜን። ተገመጡ